ተራስሽ በላይ እ አንቺ ግን በቋምሽ እንደ ጠናሽ ነሽ። እኔ እኔ እና እንግዲህ ሆነስ ምን እንድነው ያችማ፣ ተገልብጣለች ተገልብጣለች። እዚህ መጣብን ፈንፈን ያለት እንደገና ልሽን የኔ እንደገና አንቺ እንደው አጭካ ከንሻዲ ፈፍርሽ ልብሽ ቆረጠ ምናምን ብትለኝልሽ እሱን ደግሞ ታውቂኛለሽ የኔ ሆድ

ታዲያስ ምን ከዚህ በኋላ ነው? ከዚህ በኋላ እንኳንስ ጉላ ጭኖብኝ አይደለም፣ ነገርም ከዚህ በላይ የጠነከረ ነገር ቢናገር ይፈጃው። በማስፈራራትና በማንገራገር ዛቻ፣ ብዙ ጉልጎላ ንሽ በቃ።

ማን ነው? እኔ ነኝ። አይማኔ ኃይል እንደው ምንም የማያውቀውን ሰውዬ አሳስረውት፣ አያሌውን አሳስረውት። አይ ሰምቻለሁ፣ ነግራኝ እና በራችሁናችሁና ይሄን ተሰብስባችሁ ዶልታችሁና አሳስራችሁ ነበር። ይገራል ነገር ማምረሽ ትነግረዋለሽ። ተሰብስባችሁ ነው እንጂ እንዲህ እየመከራችሁ እህዳ አሳስረችው መምከር እኮ አይደለም ዳምጦኒ ሰው ሰውዬ ሰውዬ ይመከረው ነው እንጂ ይታሰር እንዴት? እና ምንም አያውቁም እንጂ የማይሆን ነገር እንትን ብላችሁ ማሳሰራችሁ ጥሩ ነው፣ ተገቢ ነው።

ቀስ በሉ አልኩ። እንደዚህ አይሰሙኝ፣ እንደዚህ አይሰሙኝ። እንዴት አንድ ናር መስናደና አንቺ እንዴት ነው ያ ነገር እንዴት ሆነልሽ? እንደው ይኸውልሽ በስራው እንደው በዚያም በዚያም ብክን ብክን ስል እንደው አጋዠለለች ሰውዬ። እንደው ሳልጠይቅሽ ምኑን ነው ዋ እዚያን ሰውዬ ጉዳይ እንዴት ነው እንዲያ ስትብከነከኝበት የነበረውን ነገር ረስተሽው ነው። ያ ማን ነው አዋሙላት በድንበሩ በዚያ ብራዛብ ሲል ነገር

እንዲው ምን ያለው ነው እንደው አንቺ እንዲው እንዲው አይ እናንተም እኮ አሁን እንዲው ለኛ ቤት ነግሩንና፣ በሽማግሌ እንዲው ነገሩን እንድታውቁ ደና ነው። ያስማረ እኛ ነው ቆጣው ነበር መቼ ተፖሊሱ ፊትስ ክብር ሰጦ ብለህ ነው። እዋ የለም ፖሊሱ እኮ ተው እባክህ፣ እናቴ እኮ እንዲ እንዲያርግለት አርግላት ብሎ ቢለው አይል የለም አሻፈረኝ አለ። ኧረ እንዲው እናንተ እና ምን ሆነ አሁን፣ ነገሩ እንዴት ነው? ምን ሆነ? ይኸውልህ አሁን እንደው አንድ ቀን ሰጦታል። ምን እንዲከለው እንዲቆርጥ። አዎ እና አንድ ቀን ሰጥቶታል። በዚህች ቀን ጉዳዩን አንድ ባንድ አርግላችሁ ኖታል። ነይ ለምስጢር አለ እንጂ ማንና

እንደውም እኮ የወልፍ ትናንትና እንገናኛለን ተባብለን ተቀጣጥረን ነበር። ታያኔው ትናንትና ይውድ አሁን በወጣ ወርዳ አጥቸው ለካ የወልፍ እንዲሁ ሆኖ ነው ለካ። እንደው ይህች ሰትዮ እንደው እንደው እውነት እንደው እንደው በቃ አሁን ለእኛ ብትነግረን እኛ እንዲው ነገሩን እንፈታው ነበር። አልተኛ የሚያልፍ ነገር ኑሮ ሆኖ አሁን ፖሊስ ድረስ ይሄድ ምን አረጋኛል እቻው ምን በደለኛል እቻው መስሎኛ ይደረ ምኑን ነው የምሰማ? ምኑን ነው እናቴ ምኑን ነው የምሰማ? ለካ ያጣሁት ለካ እንዲሁ ሆኖ ነው ለካ።

እኔ አለችው እንትን ያልሽልና ሰውዬና ምን አደረገ? ቆይ በለፋ አለች። በቃ ነኝ ጋር ሆና ምን እኔ እኔ ምን አውቄ አሁን እኮ ጀነ ፈንታሲስ ይሻላል ነው እንደው። አሁን እንሂድና እስኪ እንደው በምን ጉዳይ ያሳሰርሽው ምን? አሁን ትንገረኝ። አሁን በምን ጉዳይ ነው ያሳሰርሽው? ልበላትና ትንገረኝ አንተ ስንት ያሁን እኮ እንዴት ነው በዋስ ነው የምናስፈታው፣ ወይስ ደን ነው የምንጠይቀው? ያሁን እኮ ግራ ገባኝ።

ይሁ እዚህ አሄደን እያናገርናት አንድ ነገር ብትል ነገር ታበላሻል። ምን አባቷን መትል፣ ደግሞ ምን አባቷን አለሽ፣ ምን ደግሞ አርክሽ አርክሽ፣ ቅድም ምን ነገር ንግግር ያሉ ተጎረ ቤቱ ጋ ምን እንዳመሉ አርገው ይዘዋት ነው እንጂ ለባሏ የማትመች እያ ለባሏ ማት መልስ ለአንተ ልትመልስልን ያርቀንም ትላልት አንተ እኮ ሰልስትና ስብሰባው ላይ ስላልነበርክም ስብሰባ ላይ እየተባለውን ስላልሰማህ ነው። እኔና ያያለው ወደን ሳል እኮ ሚስቶች ተከሰሱ እሷ ታልፈቀደች በቀር እንደማይፈታ ዘላለሙን ታጉሮ እንደሚኖር ነው ስብሰባ ላይ የተነገረ እና ሆነ እቺን ሰትዮ ተለባይተን እንዲያውም መጓጅ መጓጅ ብለን ነገሩን አጣርተን ቀስ አርገን አጓደን፣ ቀስ አድርገን እንደምን ነው ብለን ጠይቀን ታል ሆነ፣ ሰውዬ ታስሮ ነው የሚቀር። ዋ እዚህ ሰውዬ በዚህ ሁኔታው፣ አንተ እዚያ ውስጡ ነው። ቢታመምስ፣ አንድ ነገር ቢሆንስ ዋ አንድ

እንደምናችኋ ደህና ናችሁ? ደህና ነህ? አስማራ ደህና ነው። ለሀያ ዛሬ መስዬ አንተኛው ጋር እኳቸው ተገናኝተናል ብዬሽ ነው። ቅድም ደህና ነህ። ደህና ነህ። እንዲያው አንድ የማማክርሽ ጉዳይ ነበረ። ምንድን ምን ተፈጠረ? ምን ነገር ነው? ሰላም አይደለም መንደሩ። ምን እንግዲህ

ጫት ሲኖርህ ተሰው ትርቃለህ። እሬ ጠለጭ ሲደላደልልህ አው እናቴ መቸለስ የለም። እንደ ዝናብ ልብስ መበስበስ የለም። ምን የለም፣ ለጥ ነው ዝም ብሎ አርባይት። ምን ነገር ምን፣ እንዴት ነው ግን እንደው ምን ቢፈጠር ነው እንደው ምን ቢሆን ነው እኛ ሳንሰማው እዚያ ድረስ የደረሰ እንደው ነገሩ እና እንደው ምን ነገር ነው አሁን ያልገባኝ እኮ እንደው አሁን ምን በምን ተጋጭታችሁ እንደው እ እኛ ለሽምግልና ማንፈታው ነገር ሆኖ ነው

ቀደም ሰላም ያቅጣጫው የኑሮው ዘዴ ሳይገባው ብዙ ነገር ችሎ ይኖራል። አሁን ግን ገብቶኛል። ዴሞክራሲ ይኸውልህ፣ እንደ እንደምን ይሉታል የሴቶች የጥናት ምርምር የመብት ጥሰት ጥበቃ

አሁን እዚያ አሁን እኮ አሁን እዚያ ወደ እስታቢያ እሱን የሚያውቀው ማን አለና ነው? ቁራሽ እንኳ የሚጥልለት ማን አለ ትበይ። አንድ ነገር ይሆን አንቻት ቢሽሙ ያሁን ቢታነ ቤት። አረ አረ አረ ተው ተው ተው። አሁን አሁን ልሽ፣ ይሄ አዝመራ በማ በማሳ ተበትሙ ያለ እሱ ማን ያግዛል? እኛም በራሳችን ስራ ነው። ምን ወጣ ምን ወርድ አጃሪው ተደለ። ይሄ ቤት አሁን ወና ማለታኝ አንቺ ሲያለሱ ሆነ ቢካላ ሆነ አንድ እንጨት አይነድም፣ አንድ ሰው አይፈርድም። ነው ብቻ እኮ እንደማይሆን እና ምን ምን ሆነሽ ነው? ማን እዚህ ብቻ ነው አሁንም

እኔ እንዲያው በደስታው ጊዜ አብሮ ማፏላት ታልሆነ በስተቀር እሱ አንድ ነገር ቢሆን እኔም ወደ እራሴ ነገር ነው፣ ጥቅልልም ወደ ትዳሬ ነው ማለት እና እኔ ኋላ ነው ምልሽ እኔ አሁን ብረዳሽ ለአንድ ቀን ደውለጥ ቀን ስራ ልረዳሽ ይችላሉ ተዚያ በኋላ ዞር ብዬ የማላይሽ እውነቴን ነው የምነግርሽ። እንግዲህ አሰ አንድ ነገር እኔ እንትን ነው ባላችሁ ህዱና እናንተ ሞከሩ እስማ ይሆን ሆኖ ህጉ ስለማይፈቅደው

አይደለም ይልኝ አለ ድም ባይሆን እናንተ ሁሉ እንዴ አታላችሁ ለሰውጥለት ኮማንደር ኮማንደር ኮማንደር ኮማንደር የሆነ ኮማንደር አለ። እሱን እስቲ እንደው ተንግዲህ የደገመውም እንደው ቀና ብሎ መያየት ዝንቧንም እንዲሻ ይላት ብላችሁ ዋስ ሆነዋለሁ ብላችሁ እዚሁ ተማክራችሁ እንትን በሉት አልሆነ። እዚህ እንትን አታውቁትም። አሁን እሷ ኮማንደር ምን አይነት ነው አንተ?